ሾህን በሾህ አሉ እንግዲህ ዳኒ ሚስቱን ተቀምቷል። አሰላሙ አሌይኩም ወራህመቱላሂ ወበረካቱ የሸምስ ዩቲዩብ ተከታታዮች እንዴት አላችሁ? እንደምን አላችሁ? ከኔ ጋር አልሀምዱሊላህ ሁሉ ሰላም፣ ሁሉ መልካም ነው። ላይክ ሰብስክራይብ እያደረጋችሁ ጀምሩት። ሁላችሁም እንኳን ሰላም መጣችሁ፣ እላለሁ እንግዲህ ዳኒ ሚስቱን ለምን አታስተዋውቀንም አለው፣ አባዬ ማለት ነው፣ አስተዋውቀን ሚስትህን አለው። ከዛ በኋላ እሺ ሲል ማለት ነው እንግዲህ ከቤት ድረስ እንድትጋበዝ አርጓል። አባት የሁለቴናም አንናገርም አንተ ብቻ እጮኛህን አሳምነህ ይዛሀት ና ብለውት፣ ማለት ነው። ቤት ድረስ ይዟት መጥቷል። እንግዲህ አባትየው ልጁን ትሁት አንተ ትሁትን እሱ ልቡን ዳንኤል ልቧን ካሸነፈው አንተ እንዴት የእሱ ሚስት ልብ ማሸነፍ እንዴት ያቅተሃል? ይለዋል በጣም አባትየው አባትየው እንግዲህ ቲና እንደዛ አድርጋ ሚስትህን እኮ የእሱ ሚስት እኮ ናት ሲለው፣ እንዲህ እና የዳኒ ሚስት በኮን ዳኒ አደን ሚስትህን የቀማ ስለዚህ የእሱንም ሚስት ቀምተህ እሾህን በሾህ ማድረግ አለብህ፣ ይለዋል። ልጅየውም እያንገራገረ ነው እንግዲህ ቲና በዚህ ውስጥ የለችም ማለት ነው። እልም ብላለች። ዳኒ ቲና የትዳር ነው ሲለው ቲና እኮ ስትደሰትም ሲከፋትም ትጠፋለች ይለዋል። ማለት ነው እኔህንን አላቅም ነበር ይላል ዳኒ። እኔ ግን ከአሁን በኋላ ሳወቅኩ ይለዋል። ከዛ በኋላ እንግዲህ አባትየው ልጁን ይጨቀጭቀዋል ማለት ነው፣ የእሱ ሚስት ማግባት አለብህ ሲቃጠሉ ነው የማየው። እንደገና ደግሞ ቲና እሱ ፍቅረኛ እንዳለው ዳኒ እሷ እንዳልሆነ በእሱ የተነሳ ትዳሯን በትና ሌላ ህይወት እንዳለው ስታቅ ምን አባቷ ነው የሚወጣት ያንን ነገር ማየት አለብኝ። እኔ እሷን ቢያረገኝ ታንቄ እሞት ነበር እያለ ነበር አባባ ማለት ነው። ከዛ በኋላ እንግዲህ በመጨቅጨቅ ዳንኤልን ቤተሰቦችን ላስተዋውቅሽ ብሎ ይዟት መጣ ማለት ነው። ከዛ በኋላ አባትየውም ተዋወቃት። እንግዲህ ልጅየውም ሰረቅ እያደረገ ሲያያት ነበር። ምክንያቱም አባቱ ሚስትህን የቀማት ሰው አንተም የሷን መቀማት አለብህ፣ ሲቃጠሉ ማየት እንፈልጋለን። ደግሞ በጣም የምታመር ቆንጆ ልጅ ናት ደበብ ያለች ደስ የምትል ናት እያለ ሲለው ነበር። ሰረቅ አድርገህ እያያህት ነበረ አለው አባትየው ማለት ነው። አባቴ አላየሁም፣ እየቀለድክ ነው እንዴ? እሷም እኮ ዳኒን ነው የምትወደው ሲለው፣ አይ፣ ቲናን ልብ እንዳንበረከከ ሁሉ የሚስትህን ልብ እንዳንበረከከ ሁሉ አንተም እሷን ልብ ማንበርከክ አይጠፋህም እያለው ነበር። እንግዲህ ፍቅር እያደር ይመጣል። ስለዚህ ልጅቱ ዳኒ እንደማግባት በጣም ብዙ ጊዜ ጠይቀው ነበር። ዳኒ እኔ፣ እናንተ ከሰራን ትዳር በረከት ነው። ስለዚህ ተጋብተን በአንድ ጎጆ ቀልሰን እንኖር እያለችው ነበረ። እሱ ግን ቆይ ትንሽ ጊዜ ጠብቅኝ፣ ጊዜው እየደረሰ ነው ሲለት፣ ይህ ጊዜ መድረስ ግን መቼ ነው? ሰለችኝ እያለች ነበር ማለት ነው ከዛ በኋላ እንግዲህ ስመጣ ህና አባባቢ ስመጣ፣ ልጄ ትዳር እኮ መባረክ ነው፣ ለምን ተጋብታችሁ አባ እንዳልኖሩም ሲሏት ዳኒም ቢያል እንጂ እኔማ ብዙ ጊዜ ይጨቅጭቀዋለሁ፣ ብዙ ጊዜ ጠብቀዋለሁ ስትላቸው አይ በረከት ነው ለማንኛውም መጋባት አለባቸው ሲሉት፣ እሷ ደግሞ እንዴት አንጋባም ብላዲያኔን ስታላዝንበት ነበረ። እሱ ደግሞ ጊዜው ደርሷል ሲላት፣ ይሄ ጊዜው ደርሷል ጠብቂኝ የሚል ቃል በጣም ሰለቸኝ። ቆይ አንተ ሌላ አንተን ትቼ ሌላ ባገባ ምን ትሆናለህ? ስትለው ባልሽን ገድዬ አንቺን እቀማሽ ነበረ። እኔ እኮ አንቺን ከሌላ ሰው ማየት አልፈልግም ይላል ዳኒ ማለት ነው። እንግዲህ የሰው ህይወት እየቀማ የራሱን ህይወት ለመመስረት ትዳር ለመመስረት የነሱን ቤት ወስዶ እንግዲህ የሰው ሚስት አባልጎ እሱ ህይወቱን ሊኖራ ሊመራ የሞከረ ዲያኔ እንግዲህ እጮኛውን እያሳመነ ጠብቅኝ፣ እያለ ለእሷ ብዬ እኮ እንግዲህ ለእሷ ብዬ እኮ ብዙ ህይወቴን ህይወቴን ከፍያለሁ። ማንነት ቴንም ሽጫለው ተዋርጃለሁም ይላል ዳኒ ማለት ነው። እንግዲህ እንደዛ እያለ ሚስቱን ሊቀማ ነው። እንግዲህ አባባ ሁለተኛ ይዛትና ብለውት ሁለተኛ ህና አባባ ቤት እንሂድ ብሎ ይችኑ የዳኒን ጓደኛውን ይዞ ወደ ናባባ ቤት ሂዷል ማለት ነው የዛ ጊዜ ግን ዳኒን ወጣ በል ብለው እንግዲህ የዳኒ ጓደኛና አባትየው ሲያወሩ ነበረ ከዛ በኋላ አባቴ ግን ምንድን ያለሽ ስትለው ሲላት እሱ የማያገባሽ ከሆነ ሌላ ድርሻ አለው አሉኝ ስትለው በጣም ደነገጠ ማለት ነው እንግዲህ እሳቸው ለልጃቸው ሊያረጓት ፈልገዋል ማለት ነው። ምክንያቱም ይች ልጅ ሕይወቷን እያባከነች ያለችው እኮ ዳኒ ያገባኛል ብላ ነው። ዳኒ ደግሞ እኔና ገንዘብና ቤት አገኛለሁ ብሎ ከዛ ያገኘውን ሄዶ ሊያገባበት እያሰበ መሆኑን ሲያስቡ በጣም የሚገርም ነገር ነው ብለው ያስባሉ ማለት ነው። ከዛ ደግሞ ይቺ ልጅ እኮ እኔ ለዳኒ ገንዘብም ሰጠው፣ ገንዘብም የለኝ የሚሸጥም የሚለወጥም ቤት የለም። እሷ ግን ያገባኛል ብላ መጠበቋ፣ የልጅነቷን ህይወቷን ማባከኗ፣ ስለዚህ ልጅን እድራት አለው እሱም የልጅን ህይወት አጨልሟልና የእሱንም ህይወት መጨለሙ የማይቀር ነው እያሉ እንግዲህ አባትየው ዝተውበታል ማለት ነው። በዚህ መካከል ግን ዳኒ ሚስቱን እዛ ወስዶ ካለ ቲና መታ ጉዷን ባየችና ፊት ለፊት በተጋፈጠች ብዬ አሰብኩኝ። እናንተስ ቤተሰብ እንደዛ አላስባችሁ? ምክንያቱም ቲና የራሷን ቤት የሚያምር ቤት አላት፣ ጥሩ ትዳር አላት። እንግዲህ ጥሩ ትዳሯን ገፍታ የሰው ዲያኔን ስፈልግ የራሷን ህይወት ህይወት የሰው ነገር ሲያምራት እንግዲህ የዛኔ ፊት ለፊት ጓደኛው ጋር ቁጭ ብሎ ስታየው ምን ይውጣት ነበር ብዬ ተመኘው ማለት ነው። ስለዚህ እንግዲህ የአገሬ ሰው ሲተርት እሾህን በሾህ ይላል። የእሱን ሚስት እንደቀማ ዳኒ የእሱን ሚስት ቢቀማና ይሄኛው ልጅ ቢያገባ በጣም ደስ ይለኛል። ምክንያቱም ይቺ ልጅም ይቺ ልጅ እየጠበቀኝ ነው። ነገ ከዛሬ ነገ ያገባኛል ብላ እየጠበቀች ነበረ። ስለዚህ ይሆናል ማለት ነው። ዳኒ ከጨዋታ ውጭ ቲና ከጨዋታ ውጭ መሆናቸው የማይቀር ነው። ምክንያቱም ተንኮል ምንጊዜም የራሳችን ተንኮል ራሳችንኑ ነው የሚቀብረን፣ መልካም ነገር የማናስብ ከሆነ ለሰው ልጅ ማለት ነው። እንግዲህ ዳኒ ለሰራተኛዋ ለትሁት አየሻት አይደለ? አየሻት ጓደኛዬን እንዴት ቆንጆ እንደሆነ ይችላታል። ቆንጆስ ቆንጆ ናት፣ ግን አንተ እንዴት ነው ይች ልጅ የማታገባትን አገባሻለሁ ይቺ ልጅ እያልክ ምታቆያት ማታገባት ከሆነ ግን ከሌላ ቦታ ሌላ ሰው ሳይቀማህ አይቀርም፣ ስትለው በጣም ስላደነቅሽልኝ አመሰግናለሁ፣ ግን እንደዚህ ለሌላ ሰው ትሆናለ ማለትሽ ግን አልወደድኩትም ይላታል። እኔ እኮ እሷ ጋር ህይወቴን ለመኖር ነው የምፈልገው፣ ሲላት እን ይችን የመሰለች ቆንጆ እያለች ነው እን ከቲና ጋር እንደዛ የምታረጉት ሲለው ስትለው፣ እንዴ ፈልጌው እኮ አይደለም ለንብረት ብዬ እንጂ እያለ ሲያጫውታት ነበረ። እንግዲህ የሰው ንብረት በማቋመጥ እዚህ ላይ የምንማረው ነገር የራሳችንን ራሳችን ተፍጨርጭረን እንደ መስራት የሰውን ህይወት አበላሽቶ የሰውን ንብረት ማየት በጣም ክልክል ነው። በጣም ከባድ ነው። አሁን ላይ በተለይ የኑሮ ውድነት ባለበት ሰዓት በቃ እንዲዛ ነው። ገንዘቡን ቀምቼ ህዛችኛዊቱ ህዝችኛዊቱ ገንዘብ ተቀብዬ ህዛችኛዊቱ ህጄ ህይወት የለ መስረት የሚሉ ወንዶች በጣም የበዙ መሆናቸውን በዚህ ድራማ ላይ እናየዋለን ማለት ነው። ስለዚህ በተለይ አረብ ሀገር ያላችሁ እህቶች ጥንቃቄ እንድትወስዱበት ትምህርት እንድትወስዱበት ፈልጋለሁ። ምክንያቱም ይሄ ህብረተሰቡ የወጣ ድራማ ነው ማለት ነው። ብዙ ጊዜ ድራማም ፊልም የሚሰራው ከህብረተሰብ የወጣ ነገር ነው ማለት ነው። ከማንም አግኝተውት አይደለም ይህን ደራሲው የጻፈው ማለት ነው። ቤተሰብ ስለዚህ ጥንቃቄ ማድረግ አለብን። ግን ቲና ወደ ሄዳ ይሆን መታጉዷን ለምን አልሰማችም? እንደገና ቤቱ ደግሞ በእሷ ስም እንዳላደለ ስታቅ ምንድን ነው የሚወጣት ይህ ሁላ። ባሏ ደግሞ እሷን ፈቶ የዳኒን ጓደኛ ወይም ፍቅረኛ ማፍቀሩን እና ማግባቱን ብታይ ምንድን ነው የሚወጣት ነው ምለው ዳኒ፣ ሁላቸውም የስራቸውን ያገኛሉ፣ ዳኒም ሆነ ቲና። ስለዚህ ላይክ፣ ሰብስክራይብ እያደረጋችሁ እንትን በሉኝ። እንግዲህ በስተመጨረሻ ደግሞ የዳኒ ፍቅረኛ አባትየው ልጃቸው ባለበት ጠርተው በደንብ እንድትተዋወቃት መምጣት አለባት ብለው እንግዲህ ከቤት ድረስ ጠርተው ዳኒን እንዳትነግሪው ብለው ቤት ድረስ ጋብዘዋት ቤት ቁጭ ብላለች። ዳኒ እንደለመደው ከፍቶ ቤቱን ሲገባ እንግዲህ ፍቅረኛው ቁጭ ብላ ሲያገኛት ልቡ ለሁለት ለሶስት ተሰነጠቀ ነው የሚባለው፣ እና ስንጥቅ ያለ ማለት ነው። ስለዚህ የእጁን ቢያገኝ ዳኒም፣ ቲናም እጇን ብታገኝ ሁላቸውም ባዶ ቀርተው ሜዲያ ላይ ቢወርቁ ደስ ይላል። ላይክ ሰብስክራይብ አድርጉ፣ ቤተሰብ ባይ ባ